የእመቤታችን ቃል ኪዳን ታምሯን የሚሉ ግን የሁሉ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከሚመና ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ነው። እኛም የነሱ ስልጣን ይዘላል እና ወንድሮ ጌትነት ውስጥ ይመጣ ለዘላለም በእውነት የእመቤታችንን በዓለም ልብሰነትና የማያከብረው ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገን። የእነ ቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረቀ ይሆን። ለእነ ቤታችን ስግደት እንደሚገባ ሰሱ እሳ ግላቼ እሳ ግላቼ እሳ ግላቼ እግዚአብሔር ከአንቺ ሰክነው ሽራ ከጫብሮ ቦታ ከአንቺ ወጣ መቤት ማርያም ወይ ደስ ይበለሽ። ብሎ ዮሐንስ አፈሩ በድርሳኑ እንዳመሰገነሽ እኔን ማመሰግንሻለሁ። የጠፋ ከምን የፈለገውን ባገኘው ጊዜ ተሸከመውን በተኛ አንቸር ጠባቂያችን ክርስቶስ ከአንቺ የተወለደ መቤት የማርያም ወይ ደስ ይበለሽ። እግዚአብሔር በደኅና አንጾንሚ ጎዳም አሰርዋ በአንቺ የተቆረጠላት መቤት ማርያም ወይ ደስ ይበለሽ። እግዚአብሔር በደመና ተድኖ መጥቶ በማኅፀንሽ ያደረ መቤቴ ማርያም ወይ ደስ ይበል። ለቅዱሳን ነቢያን በቅዱሳን መሬታት ምምር ከአንቺ ተወኖ የተገለጸልን መቤቴ ማርያም ወይ ደስ ይበል። ከአያም ከመንፈስ ቅዱስ ጋራ የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሪ ከአንቺ ወልድ ዘንድ የደለች መቤቴ ማርያም ወይ ደስ ይበልሽ። እኔ ለሚመናኑን ድን የማስተምርለት የጌታ እናቱ መቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማየ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤል የወለድሽው እመቤት ማርያም ሆይ ደስ ይበልሽ። ማየ ድንግልናሽ ላይ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤት ማርያም ሆይ ደስ ይበልሽ። ማየ ድንግልናሽ ላይ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤት ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትና አገልጋይ ጠብለሻልና እግዚአብሔር ባሪያሽን ባሪያ አድርጎ

ይመራ ሆራ ንዘላለ ጎሉ አምላክን የወለደች በድንጋሌ ሥጋ ስጋ በድንጋሌን ሲጽናት ክብርት እመቤታችንን ያደረገች ታምሬ ነው። አምላክን የወለደች በድንጋሌ ስጋ በድንጋሌን ሲጽነች ክብርት እመቤታችንን ክብርት እመቤታችንን ፈጽሞ የሚወድና መታሰቢያዋን በየወሩ በሀያ አንድ ቀን የሚያደርግ አንድ ሰው ነበረ። በዚያ ጊዜ በአገሩ ላይ ይህን ልክ መጣ። አምላክን የወለደች እነቤታችንም የባሏ መታሰቢያ እለት ተቀረበ ደረሰ። ስለዚህም ለንዳያን የሚመጸውተው ለችግረኞች የሚሰጠው ቁራሽ ዳቦና ጥረኝ ውሃ እንኳ አጣ። ስለዚህ ፈጽሞ አዘነ። በዚያም አምላክን ወለዶች ነቤታችን መጣችና አንተ ሰው ያስተክዛል አለችው። ስለ ፍቅሮ አጽና ተተክዛለሁ። አምላክን ወለዶች ነቤታችን የመታሰቢዋ በዓል ስለቀረብኝ ምንም የማደርገው ነገር ቸግሮኛልና፣ ስለዚህ አዝናለሁ ተክዛለህ አላት። ነው አምላክን የወለደች እመቤታችን እንሆ አሁን ፈጥነህ ወደ ቤትህ ሂድ፣ በዚያ የፈለግከው ምሁ ታገኛለህ። ሚስትህም በቤቷ ደጃፍ ተቀምጣ ትጠብቃለች አለችው። ይህንን ካለችው በኋላ ከሱ ተሰወረች። ወደ ቤቱን በሄደ ጊዜ ሚስቱን በደጅ ተቀምጣ አገኛትና ምን ታደርጊያለሽ ሽብሮ ጠየቃት። እሷም ኖ አምላክ የወለደች እመቤታችንን አያት አለሁ። ስለዚህም በጎ ነገር ሁሉ ትሰጠን ዘንድ እየለመንኳትና፣ አላቸው። እሱም ውድ ባለቤት ሆይ ተነስተሽ ወደ ቤተሽ ግቢ አላል። ወደ ቤታቸውን በገቡ ጊዜ የተጠበሰ አሳ በመሶ እንጀራና ዳቦ በማድጋው ሙሉ ወይን ጠጅ አገኙ። ከዚያም ነዳያኑንና ችግረኞችንና ድሆችንና በዚያም የሚኖሩ የሀገሩ ሰዎችን ጠሩና ይህ ድንቅ ታምራት ነገራቸው። ሰዎችም ይህን ታምር በሰሙ ጊዜ በፍጹም የተመሰገነ የእግዚአብሔርን ቸርነት ልዕልና አደነቁ። አምላክን የሚደች በድንግልና ሥጋ በድንግልና ነፍስ የጸናች ክብርት እመቤታችንንም ለሰው ልጅ ስለምታደርገው ልዩ ልዩ ድንቅ ታምራት አመሰግነዋል። ልመናዋ ክብሯ ለዘላለም በሆነት በሁላችን ላይ ይደርብን፣ አሜን። ሰላም ያሳደረን አምላካችን መድኃኒታችን ኢየሱስ ክርስቶስ በሰላም የሆነው ከእለተ ሰንበት ተረት ከቅዱሳት ጸሎት ያድለን ለሀገራችን ሰላም ለህዝባችን ፍቅር አምላካችን እግዚአብሔር ያድልልን። የታመሙትን ይማረልን ይፈውስልን። ቤተክርስቲያናችን ከፈተና ሁሉንም ከፈተና ይሰውርልን ይጠብቅልን። የታመሙትን ይማረልን፣ ያዘኑትን፣ የተጨነቁትን አምላካችን እግዚአብሔር ደስታንና መረጋጋት እንድታድልልን